መቼም ይህን ነገር ቤት እዛ ያሉ ሰዎች አያውቁትም ብሎ መናገር ከባድ ነው። እንደዚህ አይነት ነገር ግልጽና ግልጽ ነው። ከዚህ በፊት ሌላ ተልኮ ነው ያለው የምታወራው። አባ እንግዲህ ሀሳብ ይስጡበት። እኔ ብዙም ምንድን ነው እኔ ብዙ አልሰማሁትም ያለው ለምንድን ነው ለጊሼንም እየተለመነ ነበር። አሁን ካሊፎርኒያ ላለው እየተለመነ ነው። ለምን ይለመናል ነው ዋናው ፖይንቱ እኔ እንደተረዳሁት። አይ አንደኛ እንደምታዩት እዚህ አንድ ጥያቄ መጣ አለ ቤተክርስቲያኑ የት ነው ያለው፣ በተቻለ መርዳት ፈልጋለሁ የሚለው ሳክራሜንቶ ቅዱስ ሚካኤል ነው ያለው። ሙሉ ኢንፎርሜሽኑ እዚህ ፕሮፋይሉ ላይ አለ። የዜል ቁጥር አለ፣ የባንክ አለ፣ ጎፈንድሚ አለ። እዚያ ላይ መርዳት ትችላላችሁ። የዜል ቁጥሩም እዚሁ ላይ ተጽፏል። ሌላው ምንድን ነው፣ ቤተ ክርስቲያኑ በሚያምር ሁኔታ ነው ምናምን ማለት ቅድም ያልኩት አይነት ነው። አንዳንድ ጊዜ ከድሪቶ ያለ ረሃብ፣ ከካባ ያለ ረሃብ፣ ከድሪቶ ያለ ጥጋብ ይባላል። አንዳንድ ጊዜ ያው ለቸገረው ሰው ሁሉ ያድናል። እንዲህ ላለ ደግሞ መችም አንድ ጊዜ ቤተ ክርስቲያን ሲባል መጨስ የግድ እንደ ሀገራችን በጭራሮ በጨፈቃ መሆን የለበትም ቤተ ክርስቲያን ቢያድለን ቢሆን ቅዱሱ መጽሐፍ እንደሚያስተምረው ንጉሥ ሰሎሞን የመጀመሪያውን ቤተ ክርስቲያን ሲሰራው በእንቁ በአልማዝ ነው የሰራው ይላል መጽሐፍ ቅዱሱ ላይ እና አቅም ቢገኝ ቤተክርስቲያን እንዲህ ቢያምር እንዲህ የሚያምረው ምእመናን ናቸው የሚያስቡት፣ የሚሰሩት ቤተክርስቲያን ነው። ሌላው ሳይቸግር እንዲህ ባለ አደባባይ ወጥቶ ገንዘብ አይጠየቅም በቤተክርስቲያን። አሜሪካ ነው የምንኖረው። አሜሪካ አንዲት ሳንቲም እንኳን ማታለል አይቻል፣ ማጥፋት አይቻልም። ምክንያቱም ሚዲያ ላይ ነው ያለ ነው ቤተክርስቲያኑ ኮሚቴዎች አሉበት። ገንዘብ ቤት አለ፣ ሂሳብ ሹም አለ። አሜሪካ ላይ ታውቁታለች። በካናዳም ሲስተሙ አንድ ይመስለኛል፣ የካናዳም የአሜሪካም። እና ችግር ባይኖ የተናገር ነው፣ ምንድን ነው? የባንክ እዳ አለበት። ይህን የባንክ እዳ ለመክፈል ነው ነው ዋናው ዓላማችን፣ የባንኩን እዳ ለመክፈል ነው እንጂ ሌላ ምንም ነገር የለውም። የባንክ ዕዳ አለበት። አዎ አለበት። ምን ከፍለው? አስራ ሁለት ወለድ ፐርሰንቱ አስራ ሁለት ፐርሰንት ወለድ ነው የሚከፈልበት ለዚህ ለቤተ ክርስቲያን ማለት ነው። እና ይህ ነው። አንዳንዶቹ ዝም ብለው እንግዲህ ገብቶ ያው እንዲህ ባለ በተቀደሰ ስራ ላይ ሌሎች ያው እየገቡ ተቃውሞ ምናምን ሊያቀርቡ ይችሉ ይሆናል። እና ዋናው ግን አላማው ምንድን ነው ቤተ ክርስቲያኑ ጋር ቤተ ክርስቲያን ነው። በዓለም አደባባይ የሚታይ ነው። በጠዋትም በማታም መንፈሳዊ አገልግሎቱ ሁሉ በእውነት በሚያምር ሁኔታ በእውነቱ በዚህ አገር እዚሁ የምትከታተሉም ልታዩ ትችላላችሁ። ሁልጊዜ ፎር ኤኤም ጠዋት በዚህ ሀገር ፎር ኤኤም ጀምሮ ነው ሰዓታት የሚቆመው ጸሎተ ኪዳን የሚደርሰው ቤተ ክርስቲያኑ ማታ ደግሞ ሁልጊዜ ከፋይፍ ፒ ኤም ጀምሮ ደግሞ መሀረና አብ የማይታጎልበት ቤተክርስቲያን ነው። በየበዓላቱ ቅዳሴ የማይታጎልበት ቤተክርስቲያን ነው። ሌላው ቀኑን በሙሉ ቤተክርስቲያን ክፍት ነው የሚሆነው። ቤተክርስቲያን እንዲህ ያለ ቤተክርስቲያን ነው ያለው እና ዕዳ ስላለብን ይህንን ዕዳ ምዕመናኑ እዚህም ሀገር በየቤተክርስቲያንም ሲሰራ ሲገዛ፣ ያው ምዕመናኑ አዋጥቶ ነው የሚከፍለው እና እኛም በዚሁ መሰረት ነው ምዕመናኑ ከአሁን ቀደም ያደርግ እንደነበረው ሁሉ አሁንም ደግሞ ምዕመናኑ እንዲያግዘን እንዲረዳን ነው የምንለው። እና አሁንም ደግሞ ይህን የተቀደሰ አላማ አቅማችሁ የፈቀደውን ያህል አግዙን፣ እንድታግዙን ነው ምናልባት ግልጽ ከሆነ መልሱ ግልጽ ነው። ሌላው ደግሞ በጎነት በቪዲዮ ትወጣለሁ ማውጣት ይችላሉ። ቪዲዮ ምልክት አያሳየኝ። እንዴት ነው ቪዲዮ ማውጣት እንችላል? ሰው መሆንን ምናልባት መጥጦ ከሆነ ይህን እንትኑን የሚያግዘን እሱ ስለሆነ መጥቶ ከሆነ እሱን እንድታስገቢው ያው ሰው መሆን ቆጣጠሰሆናለ ቁጥሩ ካለን አስገባለን። መማሪ ወደ ስራ እንቀጥል በቃ ተረድቷል ብያስ እንትን እላለሁ። ለምን ተረዱ ለምትለው ደግሞ መረዳት ስላለባቸው ነው። በቃ ሳይቸግራቸው አይወጡም። ነው። እንደሱ አይደለም። ያቄ ጥያቄ አለ። አሁ መማሪ የምሰራውን ስራ በጣም አደንቀው ቦታ ብዙ ቦታ ላይ እኳ አለለ መረዳት ያለበት ቦታ። እኔ የኔ ሀሳብ ምንድን ነው መትየት ቤተክርስቲያን ከኋላ በጣም ያሽቆጠቆጠው በትክክለኛ መንገድ አይደለም። ይሄ ደግሞ ከፈለጋችሁም ሙሉ መረጃ ኔ መስጠት ትችላለሁ፣ እንዴት እንደተሰበሰበ። ምናልባት አይታችት ከሆነ አሜሪካ ላይ የወጣ ደብዳቤ ነበር፣ የሆንሳፌ እና ያ ደብዳቤ ታግረው ነበረ የሆኑ አካላትን አሰተኛ ጥማቅያንን አስመጥተው ብዙ ገንዘባትን ከመመናን የሰበሰባሉ። በዛ ምክንያት ብዙ ባልና ለምን ትሄዳላችሁ አትሄዱም፣ ባልና ሚስት የተፋቱ ቤተሰብ የተፈተነ ብዙ እኔ ጎረቤት ስለሆነ ማራ እኔ ይው ማታዊ መሄድ ትችላላችሁ። እኔ አይደለም ቤተክርስቲያን መርዳት ይቅርና የቸገረው ከሆነ መስጊድም ሲሰራ ደስ ይለኛል። ለምን ባህላችን ስለሆነ ኢትዮጵያን ስለሆነ። ግን ደብዳቤ ወጥቶ ነበር። ያን ደብዳቤ ማሳየት አሁን እችላለሁ። ተደርጓል ቤተሰብ ተሰብስቧል። እኛ ጋር ተሰብስቧል። ሶስት ቤት አራት ቤት ተሰብስቧል። ለምንድን ነው ያኔ መጀመሪያ አልጠየቀው? ለምን መጣ ዛሬ ምናልባት እንግዲህ ያኔ አላየዋችሁም ላይ ብዳል እኔ ለዛ ነው። እንዴት እንደሚገባ ምናምን ሰው አላቆም ነበረ ቪዲዮ ላይ እኔ ላይቭ የመገባ የመጀመሪያ ቀን ነው ዛሬ ላይቭ ሰገባ። ያኔ ለምን አልመጣህም? ምናልባት እንግዲህ እኔ ብዙ ፍታት ላይ ብዙ መከታተል ሰው አደለው። ለዛ ትኩራት በኩራትን ሰጥተህ ታውቃለህ? ያ ትወጋለህ፣ ስ ሰጥተህ ታውቃለህ ከሰጠህ በቃ እግዚአብሔር ይመስገን። በቃ አዳምጠኝ እኮ በቃ አዳምጠኝ፣ አስራት በኩራትህን ከሰጠህ አለቀ። አሁን ትልቅ ሰው አሉ፣ አትከራከር። ይሄ የኦርቶዶክሳዊ ግዴታችን ነው። አስራት በኩራት ቤተክርስቲያን የምትገነባው በአንድ ግለሰብ ሀብታም በቢሊየን በትርሊየን ባለው ሰው አይደለም። ከደባዋ ጀምሮ ከአምስት ሳንቲም ጀምሮ ነው እና በቃ ዝም በል። ከቻልክ ጮህ ክብረን እንዳናወራ ትልቅ አባት ስላሉ አጠገባችን ዝም በል። ሀሳብህን፣ ፍልስፍናህን፣ ፍልስፍናንም ቤትህን ከፍተህ አውራ። እናመሰግናለን። እሺ፣ እንትን አሁን አንዳንዴ እንደዚህ በተቃዋሚ ባደረግን ቁጥር ሌላውን ሀሳብ መሸርሸር ነው የሚሆነው። እኔ ይኸው ፎሎ ላድርግህና አንተን ኮንታክት ማድረግ እችላለሁ ማለት፣ ይኸው ፎሎ አረግሃለሁ፣ ስልክህን ተውልኝ፣ እደውልልሃለሁ ያለውን ነገር እንነጋገራለን። የተከበራቸው የእግዚአብሔር አገልጋዮች እንግዲህ ስራ በሚፈራበት ጊዜ እንደምታዩት አሁን ይሄ አታህራ ነገር መልስ ስናደርግ ዋናው የመጣንበትን ዓላማ እንዘነጋለን። እንዳልኳችሁ ይሄ አደባባይ ላይ የወጣ ነው። ታላቅ ቤተክርስቲያን ነው። በሐሰት የሚደረግ አይደለም። ቅድም ደብዳቤ ምናምን የሚለው ግራ ለማጋባት ነው እንጂ አይደለም። ምንድን ነው እነዚህ በኢትዮጵያ ቤተክርስቲያን ያሉ አገልጋዮች በየጊዜው ይመጣሉ። ከኛም ቤተክርስቲያን ያጠንቁት እና ያን ጊዜ ያው እንደምታዩት ተቃውሞ በተለያየ ሁኔታ በተለያየ ማህበራት የተከፋፈሉ ሰዎች ግሩፕ ስላለ፣ ለምሳሌ ምረታ ሲመጣ ምረታ የሚቃወም ይኖራል። መምህር ግርማ ሲመጡ መምህር ግርማ የሚቃወም ይኖራል። ቀሴኖክ ሲመጡ ቀሴኖክ የሚቃወሙ ሰዎች አን ያለ ሁኔታ። ስለዚህ ምንድን ነው በጊዜው መጥተው አዲስ ቤተክርስቲያን ስለነበር የኛ እነሱ መጥተው አግዘውን ከካናዳ ከአሜሪካ ብዙ ምዕመናን መጥተው ተገልግለው በረከት ሰጥተውን ገሰናል። ቤተክርስቲያን ዕዳ ተከፍሏል የሚለው ግን ይሄ አንደኛ ውሸት ነገ ከነገ በኋላ ያዋርዳል። እንዲህ ያለ ነገር ሐሰት በዚህ በቤተ ክርስቲያን ላይ የሚጭበረበርም የሚታለልም ነገር የለም። አንደኛ ትልልቅ ሰዎች ነን፣ ሁለተኛ የምንኖርበት አገር በጣም ጥንቃቄ የሚጠይቅበት ሀገር ነው እና የሚባለው አንድ ሰው ተነስቶ ው ሚዲያው እንደ ልቡ ስለሆነ የፈለገው ሊናገር ይችላል። ግን በህግ ደግሞ የሚያስጠይቅ ነገር ይኖራል። አንድ ሰው ይህን ያህል ቤተክርስቲያን እያገለገልን ያለን ሰው ጥፋት ካለ በህጋዊ መጠየቅ ይቻላል። የገንዘብ ጥፋት ቢሆን የሙስና ቢሆን የሆነ ችግር ቢሆን ዛሬ በየአብያተ ክርስቲያናቱ እንደምታዩት በአንዳንዱ ቤተክርስቲያን እንዲህ ያለ ችግር ተከሰተ እየተባለ ሲል አውጥቶ ያ ሰው በፍርድ ቤት ይከሰሳል። ካህልም ከሆነ ይወገዳል፣ እንትንም ከሆነ ይከለከላል። ያው የሚታወቅ ነው እና በእኛም በኩል በእርግጠኝነት ምንም እንከን የሌለብን ጥፋት የሌለብን እውነቱ በአገልግሎት ብዛት ቤተክርስቲያናችንን እያገለገልን ብዙ ምእመናን እየመጡ የሚሳተፉበት ቤተክርስቲያን ነው። ዋናው አላማችን የገባንበት እዳ መደበኛ ባንክ ስለ አለበረ ولد ስለ አለው ወለድ ቶሎ ከፍለን ለመጨረስ ነው ዋናው አላማው ይሄ ነው ከዚህ ሌላ አላማ የለው ግን ብዙ ስራ መስራት እንችላለን። ለምሳሌ ነዲያ ተረባርበን ከከፈልን በኋላ በሀገራችን በኢትዮጵያ ያሉትን አብያተ ክርስቲያናት እናግዛለን፣ እንረዳለን፣ ተባብረን እናግዛለን። ካሁን ቀደምም በእውነቱ ቤተ ክርስቲያናችን ሲያግዝ ነው የኖረው። ምናልባት ካስፈለገ ለወደፊቱ በደንብ በሰነድ ማቅረብ እንችላለን። ብዙ አብያተ ክርስቲያናት እናግዝ ነበር። ብዙ የተቸገሩ አመት በዓል በመጣ ቁጥር በእውነቱ ቤተክርስቲያናችን ብዙ ሰዎችን አግዟል በሬዎችን እየገዛ በጎችን እየገዛ እዚህ ያሉ ምዕመናን እያስተባበሩ ብዙ ስራ ይሰራሉ። እና አሁንም ይሄን ቀጥለን እንሰራለን። እና ዋናው ጊዜያችንን ዋናው የክፉ ሀሳብም እንዲህ ያለውን ጊዜ መስረቅ ስለሆነ አሁንም ወደ ተነሳንበት አላማ እንጓዝ። አይዟችሁ፣ የታመነ ግልጽ የሆነ ግሩም የሆነ ቤተክርስቲያን ነው። አሁንም በእውነት ቤተክርስቲያናችን ጥሩ ስለሆነ የምናፍርበት አይደለም። በእውነት ለግላችን አንኖርም። የምንኖረው ቤተክርስቲያንን በማገልገል ነው። አሁን ብዙ ጊዜ እንዲሁ አንዳንድ ጊዜ ልጁም ይሄ ሲናገር የሚያነካካ ነገር ስላለው ነው። አንዳንዱ የሚያነካካ ሲኖር ያንን መተው ነው። አንደኛ መውረድም ጥሩ አይደለም፣ መውረድም ጥሩ አይደለም እና በዚህ መሰረት በጀመርነው ነገር እንቀጥል ነው። ምናልባት መልስ ከሆነ መማር። እሺ እሺ አዎ እንቀጥል እንግዲህ፣ እኔን ለምንጠይቁ ሰዎች ደግሞ አባን መጀመሪያ የዋቸው ዮኒ ቤት ነው። ዮኒ ልናግዝ ገብተን ነው እሳቸው ጋር ዮኒ ማኛ ጋር፣ እንደዚሁ ዮኒ ማኛ ከፍቶ እያገዛቸው ነበር፣ እና ለቤተ ክርስቲያኑ እያሰባሰበ። ከዛ በኋላ ዮኒን አገዝ ነው እዛው ላይ ቃል ገብተን ነበረ። እና ዮኒ ደግሞ እባክሽ ባንቺ ቤት ከፍተሽ አንቀናግዣቸው ብሎን ነበር። እና ባለፈው ብዙ እንትን አልነበረም፣ ብዙ ሰው አልነበረም። እና ድጋሜ ዛሬ የገባ ነው ለዛ ነው። ከዛ ውጭ ሌላ ነገር የለም። ከዚህ በፊት ዮኒ የሚኖርበት አካባቢ ነው ሳክራሜንቶ ካሊፎርኒያ። እሱ ስለሚያውቅ በዛ መንገድ ነው ልናግዛቸው የቻለው። ይህን ነገር ግልጽ ማድረግ እፈልጋለሁ። እና እንግዲህ ልባችሁ የፈቀደውን አድርጎ ነው የምለው በእኔ ልባችሁ ይሄ በእግዚአብሔር ቤት ነው እናንተ ማድረግ የምትፈልጉትን ነገር አድርጉ። ልባችሁ የፈቀደውን ሰው ልጅ በዚህም በ